የፋኖ አመራሩ ዘመነ ካሴ ወደ ሱዳን መሻገሩን የሚገልጽ መረጃ በስፋት እየተሰራጨ ነው። ትናንት ያሰራጨው ምስልና መግለጫ ደግሞ ዘመነ ወደ ሱዳን ተሻግሮ ከጀኔራል አልቡርሃን ሰዎች ጋር እየመከረ ይሆን ወይ የሚለውን ጥርጣሬ ከፍ አድርጎታል። የመከላከያ ሰራዊት አመራሮች በቅርቡ የፋኖ አመራሮች ድንበር አቋርጠው እየሸሹ ነው ሲል ተናግሮ ነበር። ከቅርብ ጊዜ ወዲህ የፋኖ ደጋፊዎች በቀጠናው የኤርትራ ኅዋት የአልቡርሃን ጦርና የፋኖ ጥምረት ያስፈልጋል የሚል ሀሳብ ደጋግመው ያል አስተጋቡ ነው። የበንዲ እንዳለ ጠቅላይ ሚኒስትር አብይ በተከታታይ እየተላለፈ ባለው ቃለ መጠይቃቸው ጦርነቱ እንዲቆም መንግስታው ልባዊ ፍላጎት አለው ወይ ተብለው ተጠይቀው አነጋጋሪ ምላሽ ሰጥተዋል። ተሳሙታላችሁ ባለስልጣኑ በፋልኖ ተገደሉ። በዚህ ሳምንት በታጣቂ ቡድኑ የተገደሉ ሁለተኛው አመራር ሆነዋል። በሌላ በኩል ግድያው ከተፈጸመበት ቅርብ ርቀት የዋታ ታጣቂዎች በተቆጣጠሩበት ስፍራ ከባድ ውጥረት ነግሷል። ዝርዝሩን አዘጋጅተናል። ጠቅላይ ሚኒስትር አብይ እኔም የደሞዝ ጥያቄ ያለ የባሉ የአኪሞች የሀኪሞች አድማ በይፋ መቆሙ ተሰምቷል። የአድማው አስተባባሪዎች ከሚቀጥለው ሰኞ ጀምሮ ያደሙ የህክምና ባለሙያዎች ወደ ስራቸው እንደሚመለሱ አሳውቀዋል። በጥንቅራችን ከያዝናቸው ጉዳዮች መካከል አንዱ ነው። የሩሲያው ቅጥረኛ ተዋጊ ቡድን ከአፍሪካዊቱ ሀገር ለቆ እንዲወጣ ታዘዘ። የሀገሪቱ ወታደሮች ከቀናት በፊት ድንገተኛ ጥቃት በተፈጸመባቸው ማግስት ተዋጊ ቡድኑ እንዲወጣ መወሰኑ ትኩረት ስቧል። እንመለስበታለን። ጥንስትልን ውድ የአንድ አፍታ ሰላምታችን በያላችሁበት የዓለም ዳርቻ አንድ አፍታል አሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ላንዴና ለመጨረሻ ጊዜ የሚያገኙት ልዩ እድል እንዳያመልጠው 40 በሶስት አመት ከፍለው ቀሪውን 60 ደግሞ ቤቱን እየኖሩበት እስካ ያመት ድረስ በባንክ ቀስ ብሎ የሚከፍሉበትን እድል ያመቻቸል ሎት ዲኤምሲ ሪል ስቴት በሀገራችን የሪል ስቴት ታሪክ የመጀመሪያ የሆነውን ለአንድ አባወራ አንድ ሊፍት ያለውን ብሎካችን ይዘንሎት መጥተናል። ቀድሞ ለሚመጡ ሀያ እድለኞች በ8ፐርሰንት ቅድመ ክፍያ ብቻ ማለትም ከ431 ሺህ ብር ጀምሮ በመክፈል ከባለ አንድ እስከ ባለ አራት መኝታ በሚፈልጉት የካሪያ አማራጮች ማግኘት ይችላሉ። ይፍጠኑ፣ ይደውሉ፣ የዕድሉም ተጠቃሚ ይሆኑ። ባለስልጣኑ በፋኖ ተገደሉ። እዚህ ሳምንት በታጣቂ ቡድኑ የተገደሉ ሁለተኛው አመራር ሆነዋል። በሌላ በኩል ግድያው ከተፈጸመበት ቅርብ ርቀት የህወት ታጣቂዎች በተቆጣጠሩበት ስፍራ ከባድ ውጥረት ነግሷል። የህወትና የፋኖ ወታደሮች ባሉበት የራያ ቀጠና ውጥረት ነግሷል። ባለፈው ሳምንት አንድ የአማራ ክልል ከፍተኛ ባለስልጣን የፋኖ ታጣቂዎች ህወት ላይ መተኮስ አይፈልጉም ብለው ነበር። የህወትን የፋኖም ታጣቂዎች ባሉበት በዚህ ቀጠና ታዲያ ግድያዎችና ውጥረቶች ቀጥለዋል ተገኝተዋል በትናንትናው ዕለት በራያ ቆቦ አንድ የመንግስት አመራር ሲገደሉ የህወሓት ታጣቂዎች ባሉበት ራያ ላማጣ ደግሞ ከሐውልቱ መፍረስ ጋር ተያይዞ ውጥረት ነግሷል በቆቦ ከተማ የተገደሉት አመራር የከተማ አስተዳደሩ የከተማና መሠረተ ልማት ጽህፈት ቤት የከተማ ፕላን ከፍተኛ ባለሙያ የሆኑት አቶ ክብሮም አብዱ ቃድር ናቸው ባለሙያው ከቆቦ ከተማ ተይዘው ከተወሰዱ በኋላ መገደላቸውን የራያ ቆቦ ኮሚኒኬሽን ጽህፈት ቤት ባወጣው የሐዘን መግለጫ አረጋግጧል ጽህፈት ቤቱ በመግለጫው የተገደሉት አመራር ከአራት ቀን በ በፊት ከመኖሪያ ቤታቸው በሌሊት ታፍነው ተወስደው ነበር ያለ ሲሆን ግድያው በፋኖ ታጣቂዎች መፈጸሙን ጠቁሟል። የፋኖ ታጣቂዎች በዚህ ሰሞን የመርሳ ከተማ ከፍተኛ የመንግስት ስራ ኃላፊ መሀል ከተማ ገብተው መግደላቸው ይታወሳል። መሀል ከተማ ላይ በፋኖ ታጣቂዎች የተገደሉት በአማራ ክልል የሰሜን ወሎ ዞን የመርሳ ከተማ አስተዳደር ከተማና መሰረተ ልማት ጽሕፈት ቤት ዋና ስራ አስኪያጅ አቶ ሙሉጌታ ሰማው መሆናቸው መዘገባችን ይታወሳል። ይህ በእንዲህ እንዳለ ይቡ አታጣቂዎች ራያ ዓላማጣ ሰማዕታት ማስታወሻ የሆነውን ወንጭፍ አደባባይ ማፍረሳቸው ተሰምቷል። ሐውልቱ ትናንት ሌሊት መፍረሱ የተዘገበ ሲሆን ይህን ተከትሎም በአካባቢው ውጥረት መንገስቱ ተነግረዋል። በከተማዋ የመከላከያና ፌዴራል ፖሊስ ኮማንድ ፖስት መኖሩ የሚታወቅ ሲሆን ታጣቂዎቹ አደባባዩን ሲያፈርሱ የጸጥታ ኃይሎች ምላሽ አልሰጡም ተብሏል። የከተማው ህዝብ አደባባዩን ከመፍረስ ለመከላከል በምሽት ተሰባስቦ የነበረ ቢሆንም በኮማንድ ፖስቱ መበተኑን የአካባቢው ምንጮች ለዋዜ ሲኒማ ተናግረዋል። ታጣቂዎቹ ህዝቡ ከተበተነ በኋላም አደባባዩን አፍርሶ ማደራቸውን ከፍተኛ ቁጣ ቀስቅሷል። የከተማው ህዝብ እና የአካባቢው ተወላጆች ዘንድ ቁጣ የቀሰቀሰው የወንጭፍ አደባባይ መፍረስ ግጭት እንዳያስከትል ተሰግቷል። በአካባቢው የሚንቀሳቀሱ የዋት ታጣቂዎች ግድያን ጨምሮ በአካባቢው ተደጋጋሚ ወንጀሎችን እየፈጸሙ ነው የሚል ተደጋጋሚ ክስ እየቀረበባቸው ይገኛል። የፋኖ አመራሩ ዘመነ ካሴ ወደ ሱዳን መሻገሩን የሚገልጽ መረጃ በስፋት እየተሰራጨ ነው። ትናንት ያሰራጨው ምስልና መግለጫ ደግሞ ዘመነ ወደ ሱዳን ተሻግሮ ከጀነራል አልቡርሃን ሰዎች ጋር እየመከረ ይሆን ወይ የሚለውን ጥርጣሬ ከፍ አድርጎታል። መከላከያ ሰራዊት አመራሮች በቅርቡ የፋኖ አመራሮች ድንበር አቋርጠው እየሸሹ ነው ሲል ተናግረው ነበር። ከቅርብ ጊዜ ወዲህ የፋኖ ደጋፊዎች ቅጥነው የኤርትራ ህወት የአልቡርሃን ጦርና የፋኖ ጥምረት ያስፈልጋል የሚል ሀሳብ ደጋግመው እያስተጋቡ ነው። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ በተከታታይ እየተላለፈ ባለው ቃለመጠይቃቸው ጦርነቱ እንዲቆም መንግስታው ልባዊ ፍላጎት አለው ወይ ተብለው ተጠይቀው አነጋጋሪ ምላሽ ሰጥተዋል። ከሳምንታት በፊት የፋኖ አመራሮቹ ምሬ ወዳጆና ስረስ ማረን ለፋኖ አንድነት ስብሰባ ወደ ቋራ ሲጓዙ የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ ገጾች ተሰራጭቶ ነበር። በዚያ ቪዲዮ ላይ ዘመነ ካሴ አለመኖሩ ለበርካታ ጥርጣሬዎች በር የከፈተ ሆኗል። ለቋራው ስብሰባ ዘመነ ከሱዳን ወደ አካባቢው መግባቱንም በወቅቱ ሲዘገብ ነበር። ዘመነ የመንግስትን ተደጋጋሚ የድሮን አሰሳና ጥቃት በመስጋት ከወራቶች በፊት ጀምሮ ወደ ሱዳን መሻገር ሀገሩ እየተዘገበ ነው። ለቋራው ስብሰባም እንደ አስራ እስከ ጎጃም ሳይሆን ከሱዳን ተሻግሮ መገኘቱ ተነግሯል። የመከላከያ ሰራዊት ከቅርብ ጊዜ ወዲህ የፋኖ አመራሮች ወደ ድንበር እየሸሹና በድንበር በኩል ከሀገር እየወጡ ነው የሚል መረጃን ማሰራጨቱ አይዘነጋም። በትናንትና ዕለት ደግሞ የአረፋ በዓል አስመልክቶ የአሰራጨው ምስልና መረጃ ጥርጣሬውን አጉልቶታል። ዘመነ በአሰራጨው ምስል ላይ ከለበሰው ልብስ በተጨማሪ መግለጫው የተጻፈበት ወረቀት የአረብ ጽሑፍ ያለበት መሆኑ ነው ጥርጣሬውን ያጎላው። ሆኖም ግን ይህ ዘገባ እስከተጠናከረበት ሰዓት ድረስ ዘመነ ስለ ጉዳዩ በይፋ ያለው ነገር የለም። ይሁንና ግን ከቅርብ ጊዜ ወዲህ የኢትዮጵያ መንግስት በሱዳኑ ጦርነት አሰላልፉን ከመሐመድ ዳጋሎ ጋር ማድረጉን ተከትሎ በድንበር አካባቢ የሚንቀሳቀሱት የፋኖ ታጣቂዎች ከአልቡርሃን ጎን ሊሰለፉ ይችላሉ የሚል ግምት ይሰማል። የፋኖ ደጋፊ ሚዲያዎችም አሁን በቀጠናው የኤርትራ የህወሓት፣ የፋኖ፣ የአልቡርሃን ጦር ጥምረት ለመፍጠር ያስፈልጋል የሚል ሀሳብ ደጋግመው እያስተጋቡ ነው። ነገር ግን የአማራ ገበሬዎች ለአመታት የተዋጉለትና ሱዳን የይገባኛል ጥያቄ በምታቀርብበት አልፋሽቃ መሬት ጉዳይ ለጥምረቱ እንቅፋት ሊሆን ይችላል በሚል እየተነገረ ይገኛል። ይህ በእንዲህ እንዳለ ጠቅላይ ሚኒስትራዊ በተከታታይ እየተላለፈ ባለው ቃለ መጠይቃቸው ጦርነቱ እንዲቆም መንግስተውን ልባዊ ፍላጎት አለው ወይ ተብለው ተጠይቀው አነጋጋሪ ምላሽ ሰጥተዋል። ጠቅላዩ በሰጡት ምላሽ በጥባጩ ረባሹ ክላሽ አንጋቹና ጦርነት ጠማቂው መልሶ ሲሸነፍ የሰላም ሰባኪ ሆኖ ይከሰታል እኛንም ይከሳል ሲሉ ተቀንጭቦ በተለቀቀው ቪዲዮ ላይ ተናግረዋል። ጠቅላይ ሚኒስትር አብይ እኔም የደሞዝ ጥያቄ አለኝ ባሉ ማግስት የሐኪሞች አድማ በይፋ መቆሙ ተሰምቷል። የአድማው አስተባባሪዎች ከሚቀጥለው ሰኞ ጀምሮ ያደሙ የህክምና ባለሙያዎች ወደ ስራቸው እንደሚመለሱ አሳውቀዋል። ባለፉት ሳምንታት የደሞዝና ጥቅማጥቅም ጥያቄ በማንሳት አድማ ላይ የከረሙት የህክምና ባለሙያዎች ጥያቄያቸው ሳይመለስ ወደ ስራቸው እንደሚመለሱ ተናግረዋል። የጤና ባለሙያዎች ወደ ስራ የሚመለሱት የታካሚዎችን እንግልት ታሳቢ በማድረግ ነው ተብሏል። የሥራ ማቆም አድማው በአስቸኳይ የሚፈጸሙና በሁለት ወራት ውስጥ ተገበሩ ይገባቸዋል የተባሉ ማሳሰቢያ የታከለበት መሆኑንም የንቅናቄው አስተባባሪዎች አስታውቀዋል። የስራ ማቆም አድማውን መቀጠል በህዝብ ላይ የከፋ ጉዳት እንዳያስከትል መቋረጡን የኢትዮጵያ ጤና ባለሙያዎች ንቅናቄ አዲስ ባወጣው መግለጫ አስታውቋል። ይሁን እንጂ መንግስት የተሰጠውን ማሳሰቢያ በተሰጠው ሁለት ወር ውስጥ የማይተገበር ከሆነ አድማው ዳግም ይጀመራል ተብሏል። እስር ላይ የሚገኙ ሀኪሞች በቀጣዮቹ ቀናት ካልተፈቱና ጥያቄዎች ምላሽ ካላገኙ አድማውን እንደሚያስቀጥል ንቅናቄው አስታውቋል።

መንግስት የተሰጠውን ዕድል ካልተጠቀመ ቀጣዩ እርምጃችን ይበልጥ ጠንካራና የተቀናጀ እንደሚሆን ተጠቁሟል። ወደ ስራ የምንመለሰው ድምጻችን ስለተሰማ ወይም ጥያቄያችን ስለተመለስ አይደለም። የስራ ማቆም አድማው መገታት የእንቅስቃሴው አካሄድና የህዝብን እንግልት ታሳቢ ያደረገ ስትራቴጂካዊ እርምጃ ነው የሚሉት አስተባባሪዎቹ፣ መንግስት በአንድ ሳምንት ውስጥ የታሰሩ ሀኪሞችን ያለምንም ቅድመ ሁኔታ እንዲፈቱ፣ ተጨማሪ እስርና እንግልት በአፋጣኝ እንዲቆም ጠይቀዋል። እንዲሁም የጤና ባለሙያዎች ያቀረቧቸው 12 ጥያቄዎች መሰረታዊ እና የህልውና በመሆናቸው በሁለት ወር ውስጥ ተጨባጭ ምላሽ እንዲሰጥ ንቅናቄው አሳስቧል። ነገር ግን መንግስት ችላ ማለቱን፣ ማስፈራራቱን፣ ወይም ለጥያቄዎቹ ምላሽ ባለመስጠቱ ከቀጠለ አድማው ይበልጥ በተደራጀና በማያቋርጥ ትግል እንደሚመለስ ንቅናቄው አስታውቋል። የሩሲያው ቅጥረኛ ተዋጊ ቡድን ከአፍሪካዊቷ ሀገር ለቆ እንዲወጣ ታዘዘም። የሀገሪቱ ወታደሮች ከቀናት በፊት ድንገተኛ ጥቃት በተፈጸመባቸው ማግስት ተዋጊ ቡድኑ እንዲወጣ መወሰኑ ትኩረት ስቧል። የሩሲያው ቅጥረኛ ተዋጊ ቡድን ቫግነር በማሊ ያለውን ተልእኮ አጠናቆ ከሀገሪቱ ሊወጣ መሆኑን አስታውቋል። ቫግነር በምዕራባዊቷ አፍሪካዊቷ ሀገር ማሊ ከአውሮፓውያኑ 2001 ጀምሮ ከሀገሪቱ መከላከያ ሠራዊት ጋር በመጣመር ጽንፈኞችን ለመምታት እየሰራ ነበርም። ቫግነር ከማሊ ህዝብ ጎን በመሆን ሽብርተኝነትን ተዋግቷል። በዚህም ኗሪዎችን ለአመታት ሲያሸብሩ የነበሩ በሺዎች የሚቆጠሩ ታጣቂዎችንና አዛዦቻቸውን ገድያለሁ ሲል በቴሌግራም ገጹ አስታውቋል። ቫግነር ከሀገሪቱ እንደሚወጣ ያስታወቀው የማሊ ወታደሮች ከአንድ ሳምንት ባነሰ ውስጥ ለሁለተኛ ጊዜ የከፋ ጥቃት ከደረሰባቸው በኋላ በሀገሪቱ መካከል ከሚገኘው ትልቅ የጦር ሰፈር መውጣታቸውን የሚገልጹ ዘገባዎች እየወጡ ያለበት ወቅት ነው። ማሊ ለአስርተ ዓመታት ከሰላማዊ ታጣቂ ጋር ስትታገል ቆይታለች። የሀገሪቱ መንግስት ይህንን የጸጥታ ችግር ለመቋቋም ተስኖታል የሚሉ ክሶች ከቀረቡ በኋላም ወታደራዊ ኃይሉ ከጥቂት ዓመት በፊት ስልጣኑ ተቆጣጥሯል። የሀገሪቱን መንግስት ለማገዝ በመጀመሪያ ተሰማርቶ የነበረው የፈረንሳይ ጦር በአውሮፓውያኑ 2022 አገሪቱን ለቆ ወጥቷል። ከጥቂት ዓመታት በፊት ወታደሮች ስልጣን የተቆጣጠሩባቸው ማሊ፣ ኒጀር፣ ቡርኪና ፋሶ ከቀድሞ ቅኝ ገዢያቸው ፈረንሳይ ጋር ያላቸውን ግንኙነት በማ ለማቋረጥ ከሩሲያ ጋር ቅርበት ፈጥረዋል። ስልጣኑን በኃይል የተቆጣጠረው ወታደራዊ ኃይል አማጽያኑን ለመዋጋት ከሩሲያ ቅጥረኛ ቡድን ቫግነር አብሮ እየሰራ ይገኛል። በምላሹም ታጣቂዎቹ ስትራቴጂካዊ ጠቀሜታ ያላቸውን የተፈጥሮ ሀብቶችን ያገኛሉ። በቅርብ ሳምንታት ውስጥ በሳህል ግዛት በሚገኙ የጦር ሰፈሮች ላይ የጂሃዲስቶች ጥቃቶች እያገረሹ መምጣታቸው ተገልጸዋል። ባለፈው እሁድ ከአልቃይዳ ጋር ግንኙነት ያለው ቡድን በቡሌስኪ ከተማና በወታደራዊ ካምፑ ላይ ከፍተኛ ጥቃት ፈጸሙን አስታውቋል። በዚህ ጥቃት 30 ወታደሮች መገደላቸውን ሮይተርስ ምንጮችን ዋቢ አድርጎ ዘግቧል። በማግስቱ ሰኞ ይኸው ጃማን ኑስራት አል ኢስላም ወአል ሙስሊሚን የተሰኘው ቡድን በታሪካዊቷ የቲምቡክቱ ከተማ በሚገኘው ጦር ላይ ያነጣጠረ ጥቃት መፈጸሙን የገለጸ ሲሆን ነዋሪዎች በበኩላቸው የተኩስና የፍንዳታ ድምፅ መስማታቸውን ገልጸዋል። ታጣቂዎቹ በተጨማሪም በደቡብ ምስራቅ ሲካሶ ክልል ውስጥ በሚገኘው ማሁ መንደር የሚገኝ የጦር ሰፈር ካምፕ ላይ ጥቃት ፈጽመው አምስት ሰዎችን ገድለዋል። በሳህል ቀጠና እየጨመሩ የመጡ ጥቃቶች የሩሲያን ቅጥረኛ ተዋጊ ቡድን ቫግነር ታጣቂዎቹ ውጤታማ ናቸው ወይ የሚለው ላይ ጥርጣሬ ፈጥሯል። ቫግነር ከማሊ መውጣቱን ቢያስታውቅም የሩሲያ ኃይሎች አሁንም በሀገሪቱ የ ጸጥታ ሁኔታ ላይ ንቁ ሚና እንደሚኖራቸው ተገልጿል።